አትክልት ደግሞ እንዲራባ ዋናውን የሚያራባው ተፈጥሮ ንብ ነው። መቼም ዛሬ ብዙዎቻችሁ ይህን የምታውቁ ይመስለኛል። ንብ ነው አንዱን ዘር ከአንዱ ዘር ጋር ማለት ወንዱን ከሴቱ አበባ ጋር የምታገናኘው ያ ደግሞ ካልተገናኘ ዘር ግንዱ አይበቅልም፣ ዘር አያወጣም፣ ፍሬ የለውም ማለት ነው። ፍሬ እንዲሰጥ ንብ ያንን ማዳቀል አለባት። አሁን ምንድነው ትልቁ ችግር ውስጥ ያለ ነው የንብ ዘር ወይ ደግሞ ንብ እያለቀ ነው፣ እየሞቱ ነው፣ እያለቁ ነው። በአለም ላይ አሁን ምን ማድረግ ተጀምሯል? ያው ንብ እያራባ የሰው ልጅ እነሱ ተፈጥሮ ውስጥ ገብቶ ንብን እያራባ ማባዛት እየሞከሩ ግን እስቲል በሚሊዮን የሚያልቁ ከሆነ በቀን እኛ ብናራባም ያንን መተካት አይችልም። እነሱ ደግሞ ካለቁ ከ80 ፐርሰንት በላይ የሚሆነውን አትክልት የሚያዳቅሉት ንቦች ናቸው። ሌሎች እንደ ወፍ ምናምን ቢራቢሮ አሉ ግን ዋናው ንብ ስለሆነ የንብ ማለቅ የአትክልት መዳቅልና አትክልት ፍሬ ማውጣት ያቆማል ማለት ነው። ከዛ ምን ሊመጣ ነው? አትክልት የሚበላ እንስሳ በጠቅላላ እያለቀ ይመጣል። እኛም ራሳችን ስንዴ፣ በቆሎ፣ ጤፍ፣ ዘንጋዳ፣ ቡና፣ ሻይ፣ ማንኛውንም ነገር አይበቅልም፣ ዘር የለውም ያለ ንብ ማለት ነው። ስለዚህ የንብ መጥፋት የማንኛውንም ነገር የእኛን ሕይወት የሚያዛባና የሚያናጋ ነው። ለምንድን ነው የሚሞቱት? ለምንድን ነው እንደዚህ ያለቁትም የሚለውን እጅ ትንሽ ራሴ ሪሰርች ሳረግ ባለፈው ሰላሳ አርባ ዓመት ነው በጣም እያለቁ የመጡት ባለፈው ሰላሳ ዓመት ምንድን ነው እሱ በጣም እየተቀየረ የመጣው የዓለም ላይ ያለ ዘር የዘር ግንድ እየተቀየረ ነው። ጄሞ እየሆነ ነው አይደል እንዴ? ጄኔቲካሊ ሞዲፋይድ እየሆነ ነው። እና ያን ለማብቀል አንድን ዘር ግንድ ተቀይሮ አርቲፊሻል ላብራቶሪ ውስጥ በተፈጠረ ዘር ምንተክል ከሆነ ያ ዘር ደግሞ እንዲበቅል የሚያስፈልጉት መድኃኒቶች አሉ፣ እንዲፋፋ የሚያደርጉት መድኃኒቶች አሉ። እራሱ ዘሩን አውጥቶ ዘሩን መትከል አንችልም። ዘር አልባ አድርገውታል። ምክንያቱም ዘሩ ላብራቶሪ ውስጥ ነው የሚሰራው። ተዳቅሎ ለብራት የተሰርቶ ነው የሚሰጠን። አሁን ምንድ ነው ዘሩን እንዲያራቡ ወይ ደግሞ ዘር እንዲያፈራ አያስፈልግምም፣ ንቦቹም አያስፈልጉም ለጄሞ። ስለዚህ አሁን ታዲያ እሱን ካላዳቀሉ እነሱ መሞት የለባቸውም ግን፣ ምንድን ነው ኔክታር ውስጥ የሚቀስሙትን ማር ለመስራት የሚቀስሙትን ነገር አያገኙም። ኦር እሱን ሲያገኙ ከእሱ ጋር አብሮ ያለ ባክቴሪያ አለ የሚገላቸው ያለው። ያ ባክቴሪያ ከየት እንደመጣ መቼም ማወቅ ይቻላል በአሁኑ ሰዓት አይደለ። እንደዚሁ አሁን እንኳን በተናገርኳት የራሳችንንም ሪሰርች አድርገን ብናይ ከጄኔቲካሊ ሞዲፋይድ የሆኑ የተቀየሩ አትክልቶች የሚመጣ ባክቴሪያ ነው። ባክቴሪያው ደግሞ ከሚጨመረው መርዝ፣ ያን አትክልት ለማብቀል የሚመጣልን ማዳበሪያ፣ ማዳበሪያው ራሱ ተሰርቶ የመጣ ነው በኬሚካል እና ብዙ አይነት መድኃኒቶች ያሉት ያ ነው ተፈጥሮን እየገደለ ያለው፣ ንብን ብቻ ሳይሆን። ብዙ ጥናቶች እየደረጉ ነው በሰው ልጅ ላይ የሚያመጣውን የሚያስከትለውን ችግር። ዛሬ ጠግበን መብላታችን ብቻ ነው የምናየው እኮ አሁን ጄሞ በየቦታው እየተራባ ያለው፣ እኛ ዛሬ ጠግበን መብላታችንን እንጂ ነገ የሚያመጣውን ነገር። ድሮ ትዝ ይላችኋል፣ ድሮ ፊልም ምናምን ስናይ ፊልም ላይ ሲጋራ ጭሳል። የድሮ ፊልሞች እስቲ እንደው ይሄዳችሁ እንትን በሉ። ሲጋራ ማጨስ በቃ ኖርማላይዝ ነበረ፣ ኖርማል ነበረ። የትም ቦታ ይጨሳል፣ ምግብ ቤት ውስጥ ይጨሳል። ሰው ምግብ እዚህ ጋር እየበላ እዚህ ጋር ሲጋራ ይጨሳል። ለምንድን ነው በዛን ሰዓት የሚያመጣውን ጉዳት የሚያመጣውን የካንሰር የስንት አይነት በሽታ ጉዳት አናውቀውም ነበር? እንዳናውቀው ማን ያደረገው? ራሱ ሲጋራ አምራቹ፣ የእነሱ ባለቤቶች ብር ከፍለው ሳይንቲስቶችን የተሳሳተ መረጃ እንዲሰጡን ሲጋራ ማጨስ ወይም ቶባኮ ለሰውነት ወይ ደግሞ ለጤንነት የሚያመጣው ብዙ ችግር የለም ብለው እንዲጽፉ እያደረጓቸው ነበረ። ከረጅም ጊዜ በኋላ ብዙ ሰው እየከሰሰ ብዙ አይነት ካንሰር በሽታዎች፣ የሳምባ በሽታ እያመጣ ሲመጣ ተቀይረው እነዚሁ ራሳቸው የሲጋር አምራቾች ፊሊፕ ሞሪስ እነዚህ እነዚህ አይነቶች ካምፓኒዎች፣ ምግብ አምራች የምግብ አምራች የነበሩ ካምፓኒዎች በጠቅላላ የገዙ አሁን ምግብ የሚያመርቱት እነዚህ የጂኤምኦ ዘር የሚያመርቱት ካምፓኒዎች ባለቤቶቹ የሲጋራ ካምፓኒዎቹ ባለቤቶች ናቸው። አሁን ደግሞ ምንድነው ማድረግ የጀመሩት? ምግቡን ቀይረው ሰውን አዲክት የሚያደርግ ነገር ማለት ያንን ነገር እንድንመገብ። አሁን እኮ በጣም የሚገርም እኮ ነው። እዚህ አሁን በውጭው ዓለም ሰው እንዴት እንደሚበላ ሰው እንዴት እስፔሻሊ ሹጋር ያለው ነገር ስኳር የሆነ ነገር ጣፋጭ የሆነ ነገር ቅቤ ነገር በቃ በጠቅላላው ነገር ቅቤ፣ ቅቤም አይልም፣ የኛ አይነት ቅቤ እኮ አይደለም፣ ግን የሚጣፍጥ ነው። በቃ በጣም ከመጣፈጡ የተነሳ አዲክትድ የሆነ ሰው በልቶ በልቶ ምን እንደሚያካክል ዌስተርን ውስጥ ያለው ሕዝብ እና ይህም ሁሉ የሚያደርጉት እነዚህ ከዚህ በፊት የሲጋራ አምራች የነበሩ ካምፓኒዎች ተቀይረው ሳይንቲስቶችን ቀጥረው ምግብ ሆኖ ምግቡ ግን አዲክት የሚያደርግ ነገር ሲበላ አምጣ አምጣ አምጣ የሚል ነገር እንዲያደርጉ ተከፍሏቸው ነው። አሁን ይሄ ፋስት ፉድ በየቦታው ተከፍቶ እንደ ማክዶናልድ፣ በርገር ኪንግ፣ ኬፍሲ፣ ፖፓይ ምን የማይባል ነገር አለ እና ምግቡ በጣም ይጣፍጣል። ምንድን ነው እሱን ሲለመድ በቃ አምጣ አምጣ ነው የሚለው እ አይጠገም። ዝም ብለን የምንበላው ከዛ ምንሆናለን? ጤንነት የለም ዜሮ። ምግብ እኮ አይደለም ስኳር ቅቤ ነው እንዳለ ምግቡ እና እኔ አሁን ዛሬ ምንድን ነው እሱ እንደው በንብ የተነሳ ያነሳላቸው የሞከርኩት ንብ ከመጥፋቱ የተነሳ ወይ ደግሞ የሚጠፋበትም ሪዝን ሄጄ በማይበት ጊዜ ያገኘሁት አንደኛ በጂሞ የተቀየረው ነገር ላዩ ላይ የሚረጨው መድኃኒት እንደሆነ የሚያጠፋቸው። ከዛሁ ምን እየተደረገ ነው? ልክ ባለፈው የሆነ አንድ ቪዲዮ ላይ ያጫወትኳቸው ነገር አለ። ሞስኪቶዎች ቢምቢ አለ። ቢምቢን ለማጥፋት በጄኔቲካ የተቀየረ ላቦራቶሪ ውስጥ ይሄ የቀየሯቸው ቢንቢዎቹን መድኃኒት እንትን በሽታ እንዳያስተላልፉ ወባን ይሄ ማላሪያ እንዳያስተላልፉ ተደርገው እየሰሩ ነው። ግን የሚያመጡት ሌላ አይነት ችግሩን ማንም አያውቀውም። ኦኬ፣ አሁን ልክ እንደዛ ንቦቹን እየቀየሩ የጂኤሞ ንቦች እያወጡ ነው። ኦኬ፣ ንብ ሆነው ላቦራቶሪ ውስጥ የተቀየሩ እነ ያ በሽታ ወይ ደግሞ ጂኤሞ ላይ በአትክልቱ ላይ የሚረጨው በሽታ አፌክት የማያረጋቸውን የማይነሱም የሚከላከል አይነት ንብ ሰው ሰራሽ ንብ ማለት ነው። እየሰሩ ነው፣ የቀየሯቸው ነው ኩላክ